ቤቷም ከፍታ የሆነ ነገር እያወረች ከዛ እሷ ቤት ወጥታ ሮጣ ሮጣ ወጣ ማለት ነው። ከዛ እሷ ይሄ ነገር ሲያስብ እግዚአብሔር መዲና ይሄ ነገር ሁሌ ነው

እኮ፣ ሪፖስት ማለት ምን እንደሆነ አታውቅም። ያኔ ማለት ነው እኛ ነን የነገርነው ማለት ነች። ሳታውቅ ሪፖስት አድርጋ ነው። ብዙ ችግር ነበር። እኔ በሱ ብቻ ቀንጂየ ማለት ነው የሆነ ጊዜ ማለት ነው። ወላሂ አሁን ራስ ቤቴ ላይ ገብታችሁ መሬት ላይ አጣሁት እንጂ እናንተ መዲናን አትመኗት፣ የምሬኑ አሽቃባጭ ነች። በምን ስትሉ ምንም አልሰማችሁም። እዛ ስትልም ሌላ ነገር ነው የምታወራው። አሁን ትታለች አሁን ትታለች ከማንም ጋር ገብቼ ላይቭ ላይ ምን አይደለም። ዳኒ ጀግና ብለሽ ነበረ የምትፎስት ዲ ዳኒ ጀግና ዳኒ ጀግና ዳኒ አሁንም ጀግና ፈለጋት እያደረገ ፈጣሪ ትግስቱ እኔ በሳቅ ነው ማታ ማለት ነው የነሱ ነፍሱ አይማርም። ምን አይነት አብርቶ እያጥሩና ነጋ ደግሞ ተጣላም ብሎ ይመጣሉ። ይሄ እኮ ነው የሚገርመው። አሁን እዛ ጋር አንድ ላይ የኖሩ አንድ ላይ እያደሩ ደሞ እነሱ ዝም ብሎ ለዶላር አሁን ማለት ነው ይወስዳለ ብሎ የት ነው የወሰደው ግራ ገባኝ። አካ ነው መሰለኝ

በረመዳን ነው ሙሉ ካረጋሽ ረመዳን እኮ ነው የምልሽ። ረመዳን ሁላችን ናት። ከረመዳን በፊት አብርተን ምናምን ነገር ኡስታዝ ምን እ ማታ እኮ ሰላምታ ወረደ አውቃ- አሰምታችኋል እንደ ማታ እኮ ሰላምታ አውቀለችው አይተሻም ምናምን ሰላምታ ወረደ እኮ ማታ አልኩሽ። በሁለቱም በኩል በእኛም በናንተም በኩል ያላላየሽም እንደ ወደ ስንት ሰው አክል ተሰብስቦ የሆነ ላይፍ ላይ?

አሁን እኮ የምር ማርኪ ያደረጋ ነገር ጥሩ ነው። እግዚአብሔርን በጣም ነው ደስ ያለኝ። ጥሩ ነው። ምን ይፈራ ያረጋል እኮ ያማይቀር ነገር ነው። ግን ምን አስጨነቃቸው? ምን ያገባቸው? የሰው ህይወት ዝም ብሎ

እዚህ እኮ ከኔ በላይ እኮ ሁሉም ያልተማረ ደንቆሮ ሁሉ የተሰበሰበው። አንቺ የምን ሰቃዳን፣ አትሳደቡ ነው።